መዝሙር 87 የቆሬ ልጆች መዝሙር ማህሌት። መሰረቱን በተቀደሱ ተራሮች አቆመ። እግዚአብሔር ከያዕቆብ ማደሪያዎች ሁሉ ይልቅ የጽዮንን ደጆች ይወዳል። እግዚአብሔር ከተማ ሆይ፣ ስለ አንቺ ክቡር የሆነ ነገር እንዲህ ተብሎ ይነገራል። ሴላ። ከሚያውቁኝ መካከል ረአብንና ባቢሎንን እጠቅሳለሁ። እነሆ ፍልስጤምና ጢሮስ ከኢትዮጵያ ጋር፣ ይህ ሰው በዚያን የተወለደው ይላሉ። በእርግጥም ስለ ጽዮን ይህም ያም ሰው በእርሷ ውስጥ ተወለዱ፣ ልዑልም ራሱ ያጸናታል ይባላል። እግዚአብሔር ሕዝቡን ሲመዘግብ ይህ ሰው የተወለደው በዚያ ነው ብሎ ይጽፋል። ሴላ የሚያዜሙ መሳሪያ የሚጫወቱም፣ ምንጩ ሁሉ ባንቺ ውስጥ ይገኛል ይላሉ። አሜን። መዝሙር 87 የቆሬ ልጆች መዝሙር ነው። ባለፈው 86 ላይ የዳዊትን መዝሙር አይተን ነው የጨረስ ነው። የዳዊት መዝሙር በቆሬ ልጆች መዝሙር መሃል ነው የመጣው ብለናል። ምክንያቱም 85 የቆሬ ልጆች ነው፣ 84 የቆሬ ልጆች ነው፣ 86 ግን የዳዊት ነው። ከዛ የ87 ደግሞ ወደ ቆሬ ልጆች መዝሙር ይመለሳል። ማህሌት ነው ይለናል። ማህሌት ለየት ያለ በቅኔ የሚዜም መዝሙር ማለት ነው። የጽዮን መዝሙራት ከሚባሉ መዝሙራት መካከል ደግሞ ይሄኛውም ክፍል ይመደባል። የጽዮን መዝሙራት የሚባሉት መዝሙር 46ን የመሰሉ መዝሙር 68ን የመሰሉ መዝሙራት በተለይ ጽዮንን የሚያወድሱ ስለ ጽዮን ከተማ የሚናገሩ የእግዚአብሔር ከተማ ጽዮን ነው፣ በጽዮን ተራራ ላይ ከተማውን መስርቷል እያሉ የሚናገሩ መዝሙራት አሉ እና ስለ እነሱ መዝሙራት የሚጠቅስ አንድ ክፍል ይሄ መዝሙር 87 ነው ማለት ነው። ይህ የእስራኤል አምላክ ባለፈው የህዌ ብለን ወይም አዶናይ ብለን የምናምነው አምላክ የምንጠራው አምላክ ይሄ አምላክ ሊነክስባት የመረጣት ከተማ አለች፣ ሊነክስባት የመረጣት ተራራ አለች። እና እሷም ደግሞ የተቀደሰች ተራራ ነች። እሱ ስለመረጣት እሱ ሊኖርባት ለተልእኮ ምርጫ ስላደረጋት እቺ ተራራ ቅዱስ ነች ብሎ የሚናገር መዝሙር ነው። ስለዚህ ቁጥር አንድን እንጀምር። መሰረቱን በተቀደሱ ተራሮች አቆመ ይላል። የመጀመሪያው መስመር መሰረቱን በተቀደሱ ተራሮች አቆመ። ምን አይነት መሰረት ነው ሊሰራ ያለውን ከተማ መሰረቱን የቱጋን ነው ያቆመው? በተቀደሱ ተራሮች ላይ ነው ያቆመው ይላል። ተራራው ቅዱስ ስለሆነ አይደለም። ተራራው የተቀደሰው እግዚአብሔር ሊቀመጥበት ስለፈለገ ነው፣ ስለመረጣት ነው። ስለዚህ አሁንም ጂኦግራፊካሊ የተመረጠ ተራራ እንዳለ እየነገረናል። የተመረጠ ስፍራ አለ። ብዙ ትልልቅ ተራራዎች አሉ። ብዙ ግዙፍ የሚያምሩ ተራራዎች አሉ። ነገር ግን እቺን ተራራ የሚያክል የለም። እቺ ተራራ አነስተኛ ተራራ ነች፣ እንደውም ጉብታ ስፍራ ነች። ጽዮን የምትባለው የኢየሩሳሌም ከተማ የተሰራባት ነገር ግን እግዚአብሔር ስለመረጣት ለስራው ስለዋጃት የተቀደሰች ተራራ ነች እና በተራሮች መካከል የምትገኝናት ናት። ትንሽ ጉብታ ናት። ለዛ የተቀደሰውን ተራራ አቆመ ይላል። ቁጥር ሁለት እግዚአብሔር ከያቆብ ማደሪያዎች ሁሉ ይልቅ የጽዮንን ደጆች ይወዳል። እንግዲህ ብዙ ተራሮች አሉ ነገር ግን የመረጠው የመረጠው ተራራ ይሄን ተራራ ነው አለን። ከዚያስ ብዙ ሊያድርበት የሚችል ስፍራዎች አሉ። ብዙ ማደሪያ ሊያደርጋቸው መኖሪያ ሊያደርጋቸው የሚችል ግርማ ሞገሳም የሆኑ ሲታዩ ራሱ ትልልቅ የሆኑ የሚያምሩ የሚያማምሩ ስፍራዎች አሉ። ነገር ግን ከሁሉ ይልቅ የትኛውን መረጠ? የጽዮንን ደጅ መረጠ ይላል የጽዮንን ደጅ መረጠ። ያዕቆብ ለራሱ ብዙ ማደሪያ ሊያደርግ ይችላል። ብዙ የተቀደሱ ስፍራዎች ብሎ ሊለይ ይችላል። ግን እግዚአብሔር መጀመሪያ የቀደሰው ስፍራ የጽዮንን ደጅ ነው ብሎ ይናገራል። ከዚያስ ከተማይቷን ያናግራታል። የእግዚአብሔር ከተማ ሆይ ስላንቺ ክቡር የሆነ ነገር እንዲህ ተብሎ ይነገራል ይላታል። ምንድን ነው የሚነገርላት? እንዲህ ተብሎ ይነገራል ክቡር የሆነ ነገር ይነገርልሻል ይላታል። እቺ ከተማ ምን አይነት ክብር ቢያገኛት ነው በዚህ አይነት ቋንቋ የሚያናግራት? በተለይ በጣም የፍቅር ቋንቋን ይጠቀማል ስለዚች ተራራ ስለዚች ከተማ ሲናገር ተራራዋ ላይ ስለተመሰረተች ከተማ ሲናገር እቺ ከተማ ለየት ያለች ከተማ ነች። ምንድነው ለየት የሚያደርጋት? መለያዋ ነው መለያዋ የእግዚአብሔር ተብላ የምትታወቅ ነች። የእግዚአብሔር ከተማ ትባላለች። ሴንት አውግስትን አውግስጢኖስ አንድ መጽሐፍ ስፏል፣ ደ ሲሪ ኦፍ ጋድ የሚልና ከዚህ ቁጥር በዚህ ቁጥር ላይ የተመሰረተ ሊሆን ይችላል ተብሎ ይታመናል ስለዛ መጽሐፍ በዛ መጽሐፍ ላይ ብዙ ኢንስፒሬሽን ከዚህ ምዕራፍ ላይ ወስዷል። ይሄ ሰው ስለዚህ የእግዚአብሔር ከተማ ሆይ ይላታል፣ ይጠራታል፣ በፍቅር ቋንቋ ያናግራታል። ስለ አንቺ ክቡር የሆነ ነገር እንዲህ ተብሎ ይነገራል። እስቲ ምን ተብሎ ነው የሚነገረው የሚለውን ከማየታችን በፊት እናስብ። እቺ ከተማ ምንድን ምንድነው ለየት ያደረጋት የሚለውን የእግዚአብሔር ከተማ የሆነችውን ከተማ እናስብ። ሴላ ይለናል። እግዚአብሔር በጊዜና በቦታ የሚገደብ አምላክ አይደለም አይደለም። ነገር ግን ለዕቅዱ ለዓላማው በተለይ ባለፈውም አውርተናል ሰማንያ አምስትን ሰማንያ አራትን ስናይ ለተለያዩ የተለያዩ ሰዎችን ይመርጣል ብለናል። ለዓላማው ለተልእኮ ስለዚህ በጊዜና በቦታ ላይም ተመስርቶ ሲሰራ መከናወን ያለበት አንድ ዓላማ አለ አንድ ተልእኮ አለ ማለት ነው። እና ለዚህ ለአንድ ዓላማ ደግሞ የመረጣት ስፍራ አለች ወቅት አለች። ህዝብ ደግሞ አለው። እግዚአብሔር ስፍራውን እየነገረን ነው፣ ጽዮን ነው፣ ኢየሩሳሌም የሚባለውን ከተማ ነው። ህዝቡን ህዝቡ ደግሞ እስራኤል ነው። የያዕቆብን ዘር እስራኤልን መርጧል። ወቅት ደግሞ አለው፣ የሚሰራበት ወቅት ደግሞ አለ። ለዚህ ተልእኮ ስራ አለው ማለት ነው። ስለዚህ ስለ ምርጫ የሚያወራን መጽሐፍ ቅዱሳችን ብዙውን ጊዜ ከምን ጋር ተያይዞ ነው? ከተልእኮ ጋር፣ ከእግዚአብሔር ሚስዮን ጋር ተያይዞ ይነግረናል። አሁን ለምሳሌ አብርሃምን ሲጠራው ሲመርጠው ህዝብ አድርጎ ሲጠራው ይሄንን ህዝብ ለራሱ ህዝቦችን በሙሉ አጠቃቃሎ ለመያዝ ባቀደው መሰረት ነው። ለዚሁ ዓላማ ነው አብርሃምን የጠራው። ይሄን ዓላማ እንዲያገለግል ነው የጠራው እና ይሄ ህዝብ የተመረጠው ህዝብ እስራኤል ከአብርሃም ሲወጣ ለዚህ አገልግሎት ነው የወጣው። ነገር ግን ይሄን አገልግሎቱን በተገቢ ሁኔታ ሲፈጽሙ አናይም። ብዙ ጊዜ ሲወድቅ እናያለን። ይሄ ህዝብ የእግዚአብሔርን ብርሃን ለአህዛብ መንግስታት ማብራት አለበት። የእግዚአብሔር ካህናት፣ ንጉሡ ካህናት ተብለው ነበረ መታወቅ የነበረባቸው። ግን ለዚህ ዓላማ ሲቆዩ ሲቆሙ አናያቸውም። ብዙ ጊዜ ሲወድቁ ሲያምፁ፣ በኃጢአት ሲወድቁ እናያቸዋለን። ስለዚህ እግዚአብሔር አሁንም አሁንም ደግሞ ደጋግሞ ግለሰቦችን ሲጠራ ከእስራኤል ውስጥ ይህንን ተልእኮ ለመፈጸም የሚችል ሰውን ሲጠራ እናያለን። ነገር ግን ተጠቃሎ ይሄ ተልእኮ የሚፈጸሙ በኋላ በሚመጣው አገልጋዩ በኋላ በሚመጣው በኋለኛው እስራኤል በኋለኛው ዳዊት በኋለኛው አዳም እንደሆነ መጽሐፍ ቅዱሳችን ይነግረናል። ለዛ ነው መዝሙር 87 ቁጥር አራት እንደዚህ ይላል። ከሚያውቁኝ መካከል ረአብንና ባቢሎንን ጠቅሳለው ይላል ከሚያውቁኝ መካከል ሲል እግዚአብሔርን በእርግጥ ያውቁታል ተብለው የሚጠበቁ የሚታመኑ ህዝቦች አሉ ይሄ ህዝብ እስራኤል ነው ከእስራኤል መካከል ማንን እጠቅሳለሁ ይላል ረአብን ይላል ረአብ የግብፅ ቅንያዊ ስም ነው ግብፅ ለማለት አንዳንድ ጊዜ መጽሐፍ ቅዱሳችን ረአብ ብሎ ይጠቅሳታል ረአብን በመጽሐፍ ቅዱሳችን ውስጥ ካየን አጥፊ የሆነ ፍጡር ነው ረአብ ማለት የሲሞንስተር በባህር ውስጥ ያለ ፍጡር ነው እና ባህርን ቀውስ የሚፈጥር ማዕበል የሚፈጥር ትልቅ ሀያል ግዙፍ የሚባል ፍጡር ነው። እግዚአብሔር ግን ረአብን ጸጥ ያደርጋል ይላል መጽሐፍ ቅዱሳችን ሲናገር፣ ኢዮብ 26 ይናገራል። አንደኛ ዜና 25 ላይ ይናገራል። ዘፍጥረት አንድ ራሱ ይነግረናል። እግዚአብሔር ሲፈጥር ያለውን ቀውስን እንዴት ውብ ሲያደርግ ያለውን ክፍል ይናገራል። ሰብዱ ካደረገ በኋላ እግዚአብሔር ይሄንን ውብ የሆነውን ፍጥረት አዲስ የሆነውን ፍጥረት ወደ መሆን ያመጣል ይላል። ስለዚህ ከሚያውቁኝ መካከል ረአብን ይላል ማለትም አልገዛ ያለችኝን ግብጽ እንደ ረአብ አይነት የጭራቅ አይነት ባህር ያላትን ግብፅን ጠቅሳል ይላል። ምን እያለን ነው? እግዚአብሔር ግብጽም ደንድና አትቀጥልም። ከግብፅ መካከል ትሩፋኖች አሉኝ። እስራኤል የእስራኤል ህዝብ ቀላቀላለሁ፣ ወደ ቅድስቲቱ ከተማ እኔም መግባት እፈልጋለሁ የሚሉ ከግብጽ መካከል አለኝ እያለ ነው። ባቢሎንን እጠቅሳለሁ ይላል። ባቢሎንም የእስራኤል ጠላት ነች፣ አህዛብ መንግስት ነች፣ እግዚአብሔርን አያውቁም ከሚባሉት የምትመደብ ነች። ግን ከባቢሎንም ደግሞ የሚተርፉ ትሩፋኖች አሉኝ እያለ እግዚአብሔር ይናገራል። ስለዚህ ወደ ከተማይቱ ለመግባት እግዚአብሔርን ማወቅ፣ እግዚአብሔርን መፍራት ይጠይቃል። የእግዚአብሔርን ከተማ ሄደን እናያለን፣ ክቡር የሆነውን ነገር ሄደን እናያለን የሚሉ ምን አይነት ሰዎች ናቸው? እግዚአብሔርን የሚያውቁ እና እግዚአብሔርም ደግሞ ይናገርላቸዋል። ከተማይቱ መውረስ ትፈልጋላችሁ? ይኸው አቴንዳንስ ውስጥ አላችሁ፣ ስማችሁ አለ ብሎ የሚጠቅሳቸው ስሞች ግብፅ አለች፣ ባቢሎን አለች፣ ከዚያ ፍልስጤን ጢሮስ ኢትዮጵያ አሉበት ማለት ነው። እነዚህ በሙሉ የእስራኤል ጠላቶች፣ የእግዚአብሔር ጠላቶች ተብሎ የሚታወቁ ናቸው። አህዛብ መንግስታት ናቸው። ከተማይቱን ይወርሳሉ ተብሎ የሚጠበቁ አይደሉም። ነገር ግን በብሉይ ኪዳንም ራሱ ጄንታይል ኢንክሉዥን ታስቦበት ታቅዶበት እንደነበር ይናገራል። ብዙ ጊዜ የአህዛብ ወደ ጌታ ርስት መግባት የሚጻፈው በአዲስ ኪዳን ነው የሚሉ ሰዎች አሉ። ነገር ግን በዛው በብሉይ ኪዳን ውስጥ ራሱ ከእስራኤል እኩል ከተማይቱን ከሚወርሱት እኩል እነዚህም አህዛብ መንግስታት እንዳሉ ጌታ ራሱ እየተናገረ እንደነበረ ይገልጻሉ። እና የእነሱንም መካተት ጌታ አይቶላቸዋል። ይሄ መዝሙር እንደሚያሳየን አህዛብ ይካተታሉ። ይሄ አምላክ አካታች አምላክ ነው። እስራኤልን የመረጠው እስራኤል እንደ ህዝብ፣ እንደ ነገድ፣ እንደ አንድ ህዝብ ለብቻዋ ድና እንድትቀር አይደለም። ብዙ ጊዜ ተናግረነዋል። ድና ሌሎችን ወደዚህ መዳን እንድትጨምር፣ ሌሎችን ወደዚህ መዳን እንድትጋብዝ ነበረ የእስራኤል ተልእኮ የእስራኤል መመረጥ። ስለዚህ እስራኤል የተመረጥሹ ህዝብን ወደ እኔ እንድትጠሪ ነው፣ ህዝብን ወደ እግዚአብሔር ከተማ እንድታስገቢ ነው። ይሄ ነው ክቡር የሆነው ነገር ይላቸዋል። መዝሙር 87 ይሄ ነው ቁጥር ሶስት ላይ የሚነግረን ስለ እርሷ ክቡር የሆነ ነገር የሚነገረው ምን ተብሎ ነው ይለናል። ከሚያውቁኝ መካከል አህዛብ አሉ ተብሎ ነው የሚነገረው፣ ይለናል። አህዛብ አሉበት። ብቻዋን እስራኤል ብቻዋን አትድንም። ህዝብን ማጠቃለል ይፈልጋል። ስለዚህ ይህም የሚሆንበት ጊዜ ደግሞ ይመጣል በክርስቶስ ህዝብን ወደ ራሱ የሚያጠቃልልበት ከተማይቱ እንዲወርሱ የሚያደርግበት ጊዜ ይመጣል ይላል። እግዚአብሔር ይመስገን። ፍልስጤም፣ ጢሮስ፣ ኢትዮጵያ፣ ባቢሎን፣ ግብፅ ሁሉ አሉበት ይድናሉ እያለ እየነገረን አለ። በእርግጥም ስለ ጽዮን ይህም ያም ሰው በእርሷ ውስጥ ተወለዱ ይላል። ስለ ውልደታቸው ሲናገሩ በጽዮን ውስጥ ይገቡና እኔ ዘራረጌ ከአዛብ ትውልድ ቢሆንም ግን አሁን ዳግም ስወለድ በእርሷ ውስጥ ነው የተወለድኩት፣ ይላሉ ይላል። አይገርም? ይሄ ክፍል በእርሷ ውስጥ ነው የተወለድኩት። አሁን አይደንቲቲ እንቀይር ያለው አሁን መታወቂያ በዚህ ነው፣ መታወቂያ በጽዮን ነው። ከተማዬ መኖሪያዬ ጽዮን ነው ይላሉ። የእግዚአብሔር ህልውና ያለበት ስፍራ የእኔ መገኛ ነው። የእግዚአብሔር ማንነቱ በሙሉ የሚገኝበት ያ ከተማ እኔም የምኖርበት ከተማ ነው። ህሉውናው ወርሻ አለው ይላል። ከዛ ልዑልም ራሱ ያጸናታል ይላል። ጌታ ነው ያጸናት እቺን ከተማ ከተማይቷን ከተማ ያስባላት የጌታ መገኘት ነው እያሉ ይናገራሉ ይሏል። ይሄ ስለ እሷ የሚነገር ክቡር የሆነው ነገር ነው። እንግዲህ ተመልከቱ ይሄን እንዲህ ብሎ ይናገራል ብሎናል፣ አይደለ? ስለዚህ የሚነገረውን ነገር በትንቢት መንፈስ ተመርተው የቆሬ ልጆች ሲጽፉ እናያለን። ከዚያስ ቁጥር ስድስት እግዚአብሔር ሕዝቡን ሲመዘግብ፣ ይህ ሰው የተወለደው በዚያ ነው ብሎ ይጽፋል። አይገርምም? ሰው ሁሉ መለያውን በዚህ ከተማ ላይ ያደርጋል ማለት ነው። በዚህ ከተማ ይመሰርታል። የተወለድኩት በዚያ ነው ይላል ተወልጃ አለሁ ሌላ ቦታ ፍልስጤም፣ ጢሮስ፣ ኢትዮጵያ፣ ባቢሎን፣ ግብጽ ይሆናል የተወለድኩት ግን ዳግም ልደቴ ግን እዛ ነው ብሎ ይጽፋል ይላል። ዳግም ልደትን ተለማምጃለሁ፣ ዳግም ልደቴ በዚች ከተማ ውስጥ አድርግ ያለው እያለ ይናገራል። እዚህ ጋ ሴላ። የት ነው የተወለዳችሁት? የት ነው የተወለዳችሁት? መለያችሁ የቱኛው ነው? ጎሳችሁ ነው? ዘራችሁ ነው? ደማችሁ ነው? እዚህ ምድር ሊያገኛችሁት መለያ ነው። መለያችሁ ምንድን ነው ብሎ ይጠይቃል ሴላ የሚያዜሙ መሳሪያ የሚጫወቱም ምንጩ ሁሉ በአንቺ ውስጥ ይገኛል ይላሉ ብሎ ደግሞ መደምደሚያውን ይሰራል ምንጩ ሁሉ በአንቺ ውስጥ ይገኛል የምን ምንጭ የህያውነት ምንጭ የህያው የሆነው ያ ወንዝ የሚፈልቀው ወንዝ ህያውነት ያለበት ወንዝ ምንጩ በአንቺ ውስጥ ይገኛል ይላሉ ይላል ነገርም ይሄ ክፍል ይሄ ክፍል የእግዚአብሔር መገኛ ቦታ ገነት፣ ኤደን ገነት፣ እርሱ ከተገኘ በቃ ገነት እዛ ነው ይላል እና ምንጩ ሁሉ ሲጀመርም ህዝብ የወጣው ከእግዚአብሔር ነው። ህዝብም ደግሞ አሁን መመለስ ያለበት ወደ እግዚአብሔር ነው። ለእግዚአብሔር ነው መገዛት ያለበት፣ ለእግዚአብሔር ነው መቀኘት ያለበት ይላል። የሚያዜሙና የሙዚቃ መሳሪያ የሚጫወቱ ይላል። ምን ብለው ነው የሚዘምሩት? ምንጭ ምንጭ ሁሉ በአንቺ ውስጥ ይገኛል እያሉ ይዘምራሉ ይላል ህያውነታችን ያገኘ ነው በአንቺ ውስጥ ነው ይላል። ጽዮንን አይደለም እያሞጋገሰ ያለው ጽዮንን፣ ጽዮን ያደረጋትን ይቺን ከተማ ከተማ ያደረጋትን ህያው የሆነውን የእግዚአብሔርን ክብር እያሞገሳለ፣ የእግዚአብሔርን መገኘት፣ የእግዚአብሔርን ሀልወት እያሞጋገሰ አለ። ይሄ ማህሌት። ዘሁልቁ ምዕራፍ 21 ቁጥር 17 ላይ እንደዚህ ብለው ዘምረዋል የቀደሙት አባቶቻችን። አንተ ምንጮ ሆይ ፍለቅ እናንተም ዘምሩለት ልዑላን፣ ለቆፈሩት የህዝብ አለቆች፣ በበትረ መንግስታቸውና በበትሮቻቸው ላጎደጎዱት የውኃው ጉድጓድ ዘምሩለት ይለናል። ዘምሩለት መጠጣት የሆነልን ወደዚህ ጉድጓድ መተን ሕያው የሆነው ወንዝ መካፈል ለሆነልን ለሱ ዘምሩለት ብለው ይጋብዙናል። ራይ ምዕራፍ 1 ቁጥር 6 የጥሉ ግድግዳ ይፈረሰልን ወደዚች ከተማ ዘልቆ መግባት የሆነልን ለአምላካችን ለአባቱ አገልጋዮች እንድንሆን ያደረገን መንግስትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን ይላል። በሞቱና በትንሣኤ ወደዚች ከተማ መግባት የሆነልን ከዚያም አልፎ ልባችንን መናገሻ ያደረገ ዙፋኑን በልባችን ውስጥ የተከለ ሌሎች ተላላቅ የሚባሉ እያሉ የእኛ ልብ ውስጥ ያንን ዙፋን ለመትከል ያላፈረብን ስሙ ይባረክ። እንደዚሁም ደግሞ የመጨረሻዎች ራእይ ምዕራፎች ላይ ያቺ ከተማ ተውባ ተሽቆጥቁጣ አዲስ ሆና ታድሳ ትወርዳለች ይላል። ከዛ እግዚአብሔር በጉ በመካከሏ ይኖራል፣ የእግዚአብሔር ማደሪያ በሰዎች መካከል ይሆናል ይለናል። ያንን ከተማ እንጠባበቃለን። አሜን